በጣም ከባድ ነው። እኔን ለመጣል ይሄ ሁሉ ጥረት ምን ይሰራል? እኔን ለይታችሁ እኮ ነው። እኔ ብቻ አይደለው ሚዲያ ላይ ያለሁት። በጣም ብዙ ሺ ወጣት ሚዲያ ላይ ያለ። እኔን ግን ብቻ ለመጣል ለምን አሰባችሁ? በጣም ብዙ የምትወዱኝ አላችሁ። በዚህ አጋጣሚ እግዚአብሔር ያክብርልን። እናንተን እንክፋ አይንቃብ አይዞ፣ ከወንድሜ የምትሉኝ አመሰግናለሁ። በጣም አይዞ፣ ይሄ ቀን ያልፋል የምትሉኝ እህቶች፣ ወንድሞች ታብታብ አድርጉ፣ ኮፒሊንክ አድርጉ። እሺ፣ ላስገባችሁ በጣም ጣአያ አይሰማ አይሰማ። አሁን ይሰማል ኪያ በጣም አትእ እግዚአብሔር ያክብርልኝ። እኔ እናት በጣም አመሰግናለሁ። ይህ ሁሉ ህዝብ እየጠላኝ የወደድሽኝ አንቺ የእውነት ፈጣሪ ሰው የምታውቂ ሰው ነች። እግዚአብሔር ያክብርሽ። ድምጽ ራቀኝ ጠጋ ብለሽ አብርቴ ምናሽ ሰው እንዲጠላክ ያረክ ያለከው ራስክ ነክ ምን አደረግኩኝ እኔ ማለት ነገራቶችን አመዛዝና መወሰን አለብክ የምትወስናቸው ውሳኔዎች ደስ ስለማይሉ ብዙ ጊዜ ቪዲዮዎችክን እመለከታለሁ ምን የተሳሳተ ውሳኔ ማለት የሌላ ሰውን ሳይሆን ወንድምህን ብትሰማው ደስ ይለኛል እንደኔ እንዳሳም ማለት ነው ወንድም ለአንተ ስለሆነ ጥሩ ነገር ነው የሚመክርክ ያለው ወንድምህን ብትሰማው ይሻልካል ማንም አይዋጣክም የቱ ወንድሜ ዳጊ ነው ማለት እሱ ጥሩ መንገድ እያሳየክ ነው ብዬ ነው የማስበው እንዳሳም ማለት ነው አንቺ ምን ትመክሪኛለሽ? እኔ ማለት ከሴቶቹ ከሁለቱም ብትርቅ ደስ ይለኛል። እንደሀሳብ ማለት ነው። አዳዲሶቹ ሴቶቹ ማለት ነው። ሌሎቹ እንዴት ነው? መራቂያ መንገዱን ንገር። ማለት የማትርቅበት ምንም ምክንያት የለም። ማለት ስውራ ማርያም ጋር ትሄድና በቃ እዛ ትገባለህ ለሳምንት ያክል። ሌላው ትርፍ ነው፣ ተወው ሌላው ግባ፣ ጸበል። ከዛ ስታወሪኝ ራሴን እያመመኝ ነው። ለምን ይመስልሻል? አሁን እንደዚህ ስትይኝ ራሴን አመመኝ። የምር ግን ጸበል ስውራ ማርያም ጋር ብትገባ ለሳምንት ያክል ለአንተም በምትወስነው ውሳኔም አግባብ ነው ብዬ አስባለሁ። ገባክ? ግን አሁን የምታደርገው ድርጊት ደግሞ ጥሩ አይደለም፣ እንደ ማለት እንደ አድናቂክ። አይ እኔ እንጃ ብቻ ስልሽ ምናምን ብዙ ዓመት ነው ያጠርኩት። እኔ አሁን ለራሴ እታመናለሁ። አየሽ፣ ለፈጣሪ ነው የምታመነው እግዚአብሔር ብዬሽ። እኔ እኮ በቃ አውቃለሁ፣ እራሴን አውቃለሁ፣ እራሴን በፍፁም በፍፁም ከዚህም በፊት እከታተል ካለው ብዙ ጊዜ ግን ደግሞ እንደዚህ አይነት ድርጊት እያደረግክ አይደለም እናይክ። አሁን ደግሞ በሚያስጠላ ነገር አሁን የሚያስጠላ ነገር ምንም ደስ የሚል ነገር አይደለም፣ ደስ የሚል ነገር አይደለም። የሰረክ ያለከው ማለት የሆነ በቃ እና ይሄን እናያለን ብለን ምንገባው ምናየው እና አሁን ምንም አይገናኝም። ማለት የሆነ አንተ ለማየት ስንገባ ግን የሚያስጠላ ነገር ነው የምናየው። ሆነ ለዚህ ነው ኮመንታተሮች የለ የሚያለቅስ የሚልኩልክ ምናምን እንደዚህ ፍቅር ስጡኝ እግዚአብሔርን እንደዚህ እንደዚህ የሚመክር ሰው እኮ ነው ያጣሁት። እንደዚህ እንዲያቀበው የሚመክር እንደ እህት ግን እናንተ አብዛኞቹ ኖርማል የእኔን አታክ እያደረጉኝ ነው ያሉት አብዛኞቹ ዘጠና ፐርሰንት አታክ እያደረጉኝ ነው፣ እንድወድቅ ወይ በቃ ትቼ እንድጠፋ። ወይ አይሰማ። እንዴት ናችሁ? ሰላም ነው? ደህና ነኝ አልሐምድሊላሂ። በጣም ነው አንተንም ውብዬንም በጣም ነው የምወዳችሁ። አመሰግናለሁ በጣም እግዚአብሔር። ግን አንተ እያናደድከን ነው። አዎ ይሄ የኔም ሀሳብ ነው። ምን አድርጌ ያናደድኩ እህቴ? ወጣሽ ነ ኔትዎርኩ ነው መሰለኝ። አዎ እንደዚህ በቃ እንደዚህ መልካም ሰዎችን ነው የሚፈልገው። በቃ እንደዚህ እንደ እህት የሚያቀርቡኝ የሚያሸሹኝ ሳይሆን እንደ እህት አቅርበው በቃ የእውነት የእህትነት ፍቅር የሚሰጡ ሰዎች በቃ እንደዚህ መልካም ሰዎችንም ደግሞ እግዚአብሔር አግናኛለሁ እና እንደዚህ ሰሞኑን እኮ በመሳደብ እኮ አይደለም እውነት የምናገርው ነው እኮ ግን ደግሞ አንተ አንተ ሰው ሚልክን መረዳት አለብክ። ያ ሰው ለምን እንደዚህ አለኝ ብለክ ማሰብ አለብክ። ለምን ሰው ያለ ምክንያት አይናገርህም ገባክ? ያለ ምክንያት እዚህ ኮመንት ምናምን አይሳደቡም። ናሂ ሁሉም ሰው ቢሰድብ ማለት ነው፣ እንደ ስድብ አትቁጠረው የምር። ምክንያቱም ሁሉም ሰው ለአንተ አስቡ ነው እዚህ ጋር። የልጆች አባት ነህ። ልጆችህን ለማሰብ ማሰብ ያለብህ የኋላ የመጣውን ሳይሆን አሁን ህይወትህ ላይ ያለውን ነገር ነው ማየት ያለብህ። ህይወትህ በጣም እየተበጠበጠ ነው። ጀስት እስኪ አንተ የአንገት ብሩን አውድቀህ እስቲ አውልቃ አውራ ማንንም ሰው የምር የበፊት ናይን ታገኛለህ። አንተ የአንገት ብሩ ብቻ ነው አሁንም ቢሆን ህይወትህን እየበጠበጠ ያለው እሱን ከወለድክ በኋላ ጀስት ብዬን ስታወራ እንዴት ነበር እያወራት የነበረው ካረክ በኋላ ነው እየተለወጥክ ያለው። የአንገት ብሩን አውጣው፣ ጸበል ግባ። ከዛ በኋላ ህይወትህን ታገኘዋለህ። ከልጆች የሚበልጥ ማንም የለም፣ ማንም ማንም። እውነት ነው፣ ከምንም በላይ ልጅ ስጦታ ነው። ከልጆች ልጆች ይሻላል ሴት ሁሉም ጠፊ ነው፣ ጠፊ ነው። እነዛን ሴት አሁን ለምሳሌ ውብዬን በሴት ጋር ግን ልጆችህን አተካም። ልጆችን የመተካት አቅም አይኖርህም። ግን ይህን የአንገት ብሩን ከአንገት የምርት አስተውላለ። ይሄ ሁሉ ሰው ለአንተ ነው። በጣም በጣም ነው የምናከብር፣ በጣም ነው ከሚባለው በላይ። ግን የአንገት ብሩን ከአንገት አውጣው፣ አይጠቅምም እሱ፣ ነው አንድ ህይወተን እየበጠበጠ ያለው። ሴቶቹ ሲጀመር አይጠቅሙሁም የሚጡት የሚመጡት ሚስት ክናት የምትሻል ከምንም በላይ እና ልጆች፣ ሚስት፣ ቤተሰብ። ወንድምህ እንደዚህ እያለመነክ ወንድምህ እንደዚህ እያለቀሰልህ መስማት አለብን። እናትን ደግሞ በዛ ላይ ውብዬ ሳታሳዝንህን ሴቶቹን ተው፣ ንቃ፣ ተዋቸው። እነሱ ተዋቸው፣ የፎክክር ኑሮ ነው የሚኖሩት። ሲቀጥል ባለትዳር ወንድ ሌሉት የሚሉት እነሱ ናቸው። ግን ይሄን የአንገት ብር አውጣ አይጠቅመም። ከአንገት አውጣው። የምር አውጣው ልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልል ፈቅደናል። የምር አውጣውና መልስ አርግ። እስኪ አውጣው፣ ላይ ራሱ አለ የሆነ ነገር ምታስብ ከሆነ አንተ እስኪ አንገት ብሩን አውጣ። መልሰት ታደርጋለህ። ማንም ኮመንታተር አንድ መጥፎ ነገር አይጽፍም። የምርስ ከአንገት ብሩን አውጣና እኛን አውራን እስኪ አውጣው። መልሰት ታደረጋለ። አውጣው፣ ስጦታ ነዋ። ስጦታ አይናቅም። መልሰት ታደረገዋለ። አውጣው፣ ታደረጓለ። አውጣውና መልሰት ታደረጋለ። አውጣው፣ ስጦታ ነዋ። ስጦታ ይከበራል፣ አይናቅም። መልሰት ታደረገዋለ። አውጣው፣ የምር እኛን የምትወደን ከሆነ አውጣውና መልሰት ታደረጋለ። ማናችሁም እንዳትሳደቡ፣ የምር ሁሉም ይሰድብ ደግሞ። ለአንተ አስቡ ነው እንጂ ለአንተ ክፋት ያስበ ማንም የለም።

እስቲ አውጣና እናይና መልሰ ታደርጋለህ። እስ አውጣና እኛን አውራን፣ እኛን አውራን። አውጥተህ እኛን አውራን፣ ምክንያቱም እኛ አውጥተን ነው አንተ አውጥተህ ነው። እኛም ማውራት ያለብህ አውጣና እኛን ታወራለህ። ተጠናይ እንዲህ ጠቅልለውና ክስ ውስጥ አስቀምጠው። ማለት አትልበሰው፣ በቃ አትልበሰው፣ ተው። ማለት እዩ እኮ ተወዛገ ኮ እየተመለሰ ነው። ጌታን ሲያይ በጣም ነው የሚያሳዝነው። ዩቱብ ላይ ናሂ ተረጋጋ፣ ተረጋጋ ና። እሱን ነገር ጣለው፣ ወይስ ደግሞ እየሆነ ቆሻሻ ስጣ መሬት ላይ ያስቀምጠው አስቀምጠው። እስቲ መሬት ላይ ተወው። እሱን መሬት ላይ አስቀምጠው። ይጀወርቀው ስጦታ ነው እና ቀለል ስጦታ ክብር ነው። ምንም ማድረጋችልም ግን አስቀምጠው።